ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 14 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቲሊሊ ከተማ በድሮን ና በሌሎች ከበባድ የጦር መሳሪያዎች በመታገዝ በተካሄደው ውጊያ ፋኖ ድል መቀናጀቱ ተገልጿል። ዝርዝር ያውደ ግንባር መረጃዎችን ይዘናል። ከሃዲው ቡድን ና ኋላ ቀሩ ስብስብ በሚል እርስ በርሳቸው የሚዘላለፉት የትግራይ ፖለቲከኞች በአዲስ አበባ ና በማይጨው ጉባኤ ሲያካሂዱ ብለዋል። በስፋት ዳሰነዋል። የራያ አላማጣ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 በቲሊሊ ከተማ በድሮን ና በሌሎች ከባድ የጦር መሳሪያዎች በመታገዝ በተካሄደው ውጊያ ፋኖ ድል መቀናጀቱ ተገለጸ። በአፋብሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እስር የሚገኘው ና በፀያይም አናብስት የተሞላው አንጋፋው ጎጃም አገው ምድር ክፍለ ጦር ዛሬ ጥቅምት 14 2018 ዓ ም ከንጋት ጀምሮ በቲሊሊ ከተማ ውስጥ ዘልቆ በመግባት ባደረገው ተጋድሎ ታላቅ ድል መቀናጀቱ ታውቋል። በከተማ ውስጥ የነበሩ የጡት ቆራጩና የብልጽግና ቡድን ተላላኪ የሆኑት የምስራቅ እዝ ወታደሮች መመከት የማይ ችሉት ከባድ ጥቃት የተሰነዘረባቸው ሲሆን በዚህም በርካቶች ሙትና ቆስለኛ ሆነዋል። በርካቶች ደግሞ እጃቸውን ለፋኖ ሰጥተዋል። አገዛዙ ከእግረኛ ወታደሩ በተጨማሪ በከተማዋ ሰው አልባ አውሮፕላን፣ ብረት ለበስ ታንክና ዙ ሀያ ሶስት እንዲሁም መድፍና ሞርተር አሰልፎ የፋኖን ጥቃት ለመመከት እየሞከረ ሲሆን፣ በአንጻሩ ደግሞ የፋኖ አባላቱ ድሮንና መድፍ ያልመከተው የጸረ ማጥቃት እርምጃ እየወሰዱ ይገኛሉ። የፋኖን ክንድ መቋቋም ያልቻለው የብልጽግና ቡድን ከቲሊሊ ከተማ በተጨማሪ ከቲሊሊ በቅርብ ርቀት አሽፋ ላይ ተከታታይነት ያለው የድሮን አሰሳ እያደረገ መሆኑ ተገልጿል። ዛሬ ጥቅምት 14 2018 ዓ.ም ከንጋት ጀምሮ በደብረ ማርቆስ ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በጅጋ ከተማና ና በአካባቢው በሆዳንሽ በፍኖተ ሰላም ዙሪያ በሚገኙ ገጠራማ መንደሮች በቲሊሊ ከተማና በአካባቢው በደንበጫ ወረዳ ዋድ ተብሎ በሚጠራው አካባቢና በሌሎች የምዕራብ አማራ ቀጠናዎች ላይ ተከታታይ የሆነ የድሮን ቅኝት እየተደረገ መሆኑ ታውቋል። ይበ እንዲ እንዳለ የአፋብሃ ሰሜን አማራ ቀጠና በላይ ፋና ፋናዬ ውቤ ክፍለ ጦር የጸጥታ ስራን በመከወል ላይ ያለ ጥቃት ለመፈጸም የመጣን የአገዛዙ ኃይል አሳፍሮ መመለሱ ተገልጿል። ዛሬ ጥቅምት 14 2018 ዓ ም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና ውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ አድርገዋል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክ እና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ ፋኖ አብነት ሞላ ገልጿል። በሌላ መረጃ በአፋብሃ ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ በሚያስተዳድራቸው በጎንጭ ቆልላ ወረዳ ያሉ የቀበሌ ትምህርት ቤቶችን አገዛዙ በድሮን እያወደማቸው ይገኛል። ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ፋኖ በሌለበት የሸበሌ ትምህርት ቤትን ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶ አማራን በህይወትም በንብረትም ሊያጠፋ መምጣቱን በይፋ አረጋግጧል። በሌላ በኩል አፋ ብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ስር የሚገኘው ልጅያ ሱኮር ሰሞኑን በተንታና አጅባር ወረዳ ለተማረኩ የፖሊስና ሚሊሻ አባላት የታድሶ ስልጠና መስጠቱን የኮሩ ፖለቲካዊ ጉዳዮች መምሪያ ካወጣው መረጃ ተመልክተናል። ኮሩ በውርጌሳ ተማረኩ ለተማረኩ የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት የተሃድሶ ስልጠና ከሰጠ በኋላ ምርኮኞቹ ከፋኖ ጋር ሆነን ተዋርዶ ያዋረደንን የአገዛዝ ስርዓትን እንታግላለን በሚል ሀሳብ ማቅረባቸውም ታውቋል። ከሃዲው ቡድንና ኋላ ቀሩ ስብስብ በሚል እርስ በርሳቸው የሚዘላለፉት የትግራይ ፖለቲከኞች በአዲስ አበባና በማይጨው ጉባኤ ሲያካሂዱ አሉ። ነባሩንና በደብረ ጽዮን ገብረ ሚካኤል የሚመራውን ቡድን የህወሓት ቡድን ኋላ ቀር በሚል የሚዘልፈው የነ ጌታቸው ረዳንና የነጻድቃን ገብረ ትንሳይን ቡድን በብልጽግና ድጋፍና ፍላጎት ስምረት የተሰኘ ፓርቲውን በአዲስ አበባ በይፋ የመሰረተበትን ጉባኤ አካሂዷል። በአንጻሩ ይህን የነጌታቸውን ስብስብ ከሃዲው ቡድን በሚል የሚጠራው የነ ደብረ ጽዮንና የነሞን ወንጆሪ ነው። ህዋት ከማይጨው ተገኝቶ የአንድነት ያለውን ጉባኤ እያካሄደ ነው። ትግራይን አንዱ አባራሪ ሌላው ተባራሪ ሆነውም ቢሆን የፖለቲካ መጫወቻቸው ያደረጓት እነዚህ ቡድኖች በአዲስ አበባ፣ ማይጨው ስድብና ዘለፋዎችን ሲሰዳደቡ ብለዋል። ጀኔራል ታደሰ ወረደ፣ ፈትለወርቅ ገብረ እግዚአብሔር እና ደብረጽዮን ገብረ ሚካኤል በራያ ምድር በራያ ልብስ ታጅበው ባካሄዱት ስብሰባ ለህዝቡ ዘግይተው እንደደረሱለት ተናግረዋል። ደብረጽዮን በንግግራቸው የክህደት ቡድኑ የራያን ህዝብ ለጠላት ለማድረስ ሲሰራ ነበር ህዝ ህዝቡንም ከህዋት ለመነጠል ሞክሯል ሲሉ ተደምጠዋል። ደብረ ጽዮን በእኛና በእነጌታቸው መካከል ያለው ልዩነት በትግራይ ጥቅሞች ላይ ያለን አቋም ነው፣ እነሱ የትግራይን ጥቅሞች አሳልፈው የሚሰጡ ናቸው ሲሉ እነጌታቸውን ወቅሰዋል። ከአዲስ አበባ ንግግር ያደረጉት ጻድቃን ደግሞ የኋላ ቀረ ቡድን አመራሮች ትግራይ አደጋ ውስጥ የሚጥል እንቅስቃሴ እያደረጉ ነው፣ ህዝቡን የገደል ጫፍ ላይ አድርሰውታል ሲሉም ለ17 ዓመታት የታገሉለትንና ለ10 ዓመት ኢታማዦር ሹም ሆነው ያገለገሉትን ሁለት ዓመት በረሃ ወርደው ያዳኑትን ህዋት ተችተዋል። መቀመጫቸውን በአዲስ አበባ ያደረጉት የስምረት ሰዎች የህዋትን መፍረስ ተከትሎ ነው የተመሰረት ነው ሲሉ የማይጫዎቹ ህዋቶች ደግሞ ህዝቡንም ፓርቲያችንንም አድነናል ብለዋል። በጥቅሉን ነጌታቸው ማህበራዊ መሰረታችን ነው ካሉት የራያ ህዝብ በህዋት ተሸንፈው መነጠላቸውና አቅመቢስነታቸውን ያሳዩ ሲሆን ብልጽግናን ተጠግተውና ላብያድረው ህዋትን ለመዋጋት መቁረጣቸውን ያሳዩበት ሁነት ነው። በዚህም የብልጽግና ልሳናት ይህን የስምረትን ጉባኤ አስመልክቶ በሰሩት ዘገባ ገና ምስረታውን ያላደረገውንና የአመራር ምርጫ ያላደረገውን ፓርቲ ፕሬዝዳንት ጌታቸው አድርገው ዘግበዋል። ይህም ከምርጫውና ከምስረታው ቀድሞ ፕሬዝዳንቱ የተወሰነለት ፓርቲ ያደርገዋል።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 ተገልጿል። ከህወሓትም ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። በቤላሮስ ድንበር አቋርጠው የሚጓዙ ኢትዮጵያውያንና ኤርትራውያን ስደተኞች ከፍተኛ እንግልት እየደረሰባቸው እንደሆነ ተነገረ። በ2024 ብቻ ኤርትራውያን፣ ኢትዮጵያውያንና ሶማሊያውያንን ጨምሮ ከ17000 በላይ ስደተኞች በቤላሩስ በኩል ወደ አገሪቱ ድንበር አቋርጠው መግባታቸውን መረጃዎች እንደሚጠቁሙ የኤስቢ ዘገባ ያመለክታል። ከቀናት በፊት የቤላሮስ ድንበር ጠባቂዎች ሁለት ኤርትራውያን ስደተኞች አብሯቸው ሲጓዝ ነበር የተባለ ስደተኛ አስክሬን ይዘው በላቲቪያ ድንበር አዋሳኝ በሆነ ብራትስላ ምዕራፍ ክልል ውስጥ ማግኘቱን የኤስቢ የዜና አገልግሎት ዘግቧል። ኤርትራዊ መሆናቸውን በአስተርጓሚ የገለጹ ስደተኞቹ ላቲቪያ መግባታቸውን፣ ነገር ግን የወታደር ልብስ በለበሱ ሰዎች ድብደባ እንደተፈጸመባቸው ገልጸዋል። በተጨማሪም ተንቀሳቃሽ ስልኮቻቸው እንደተወሰደባቸውና ና በሽጉጥ በማስፈራራት በቤላሩስ ድንበር ላይ እንደተጣሉ ተናግረዋል። በጉዞ ላይ ሳሉ በደረሰበት ድብደባ የሞተው የ29 ዓመቱ ስደተኛ ህይወቱ ማለፉን የቤላሩስ ፖሊስ አረጋግጦ የአስከሬን ምርመራ እየተደረገ ነው ብሏል። ኤርትራውያን ስደተኞች ደግሞ ወደ ጤና ተቋም ተወስደው የህክምና እርዳታ ተደርጎላቸዋል ተብሏል። የቤላሩስ ና የፖላንድ ድንበሮች በሺዎች ለሚቆጠሩ ስደተኞች በጣም አደገኛ ከሆኑ ወደ አውሮፓ የመግቢያ መንገዶች አንዱ እንደሆነ ይታወቃል። ከአውሮፓውያኑ 2021 ጀምሮ በርካታ ሺህ ስደተኞች የዚህችን አገር ድንበር በማቋረጥ ወደ አውሮፓ እንደሚገቡ የተለያዩ ዘገባዎች ያመለክታሉ። መንገዱ አስቸጋሪ በሚሆንበት ጊዜ ስደተኞቹ ወደ ሊትዌኒያ፣ በሰሜን ምዕራብ ቤላሩስ፣ በሰሜናዊ ቤላሩስ ላቲቪያ እና በምስራ ምስራቅ ቤላሩስ ወደ ፖላንድ የመሻገር አማራጭ እንዳላቸው ተመላክቷል። ከቀድሞዋ ሶቪየት ህብረት ግዛቶች አንዷ የነበረችው ቤላሩስ በምስራቅ አውሮፓ የምትገኝና ከአምስት ሀገራት ጋር የምትዋሰን የባህር በር የሌላት አገር እንደሆነች ይታወቃል። በአውሮፓውያኑ 199 ከሶቪየት ህብረት ተነጥላ ራሷን የቻለች ሀገር የሆነችው ቤላሩስ በስተ ምስራቅ ይች፣ በአውሮፓ ህብረት የስደተኞች መሸጋገሪያ ናት በሚል ከፍተኛ ትችት የሚሰነዘርባት ቤላሩስ ብዙ ስደተኞችንም ወደ ሀገራቸው መልሳለች። በቤላሩስ በኩል ወደ ሌሎች አውሮፓ ሀገራት የሚገቡት አብዛኛዎቹ ከኢራቅ ከአፍጋኒስታንና ከሶሪያ የመጡ ስደተኞች ሲሆኑ ኢትዮጵያውያንና ኤርትራውያንን ጨምሮ በርካታ አፍሪካውያንም ይህንን መስመር እንደሚጠቀሙ ይነገራል። ለረጅም ጊዜ ከኢትዮጵያና ኤርትራ የሚነሱ ስደተኞች በሊቢያና በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚያደርጉት ጉዞ አደገኛ ከመሆኑ የተነሳ ፊታቸውን ወደ ሌላ መስመር አዙረዋል። በተጨማሪም ወደ አውሮፓ መድረስ አልመው ከሀገራቸው የሚወጡ ስደተኞች በጦርነት ከፍተኛ ጉዳት በደረሰባት ሊቢያ ውስጥ እንግልት ይደርስባቸዋል ሲል ዘገባው አስታውሷል። የሀያላኑ ሀገራት መሪዎች ዶናልድ ትራምፕ እና ፕሬዚዳንት ዢ ጂንፒንግ በደቡብ ኮሪያ ሊገናኙ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቅምት ሰላሳ በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናዎቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሀውስ አረጋግጧል። የዢና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም፣ ግን በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች ሀገሮች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት ይሆናል። ትራምፕ ቻይና ብርቅዬ ማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ መቶ ፐርሰንት ተጨማሪ ታሪፍ እንደሚጥሉ አስፈራርተዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድ አረጋግጠዋል። የሁለትዮሹ ስብሰባው ከጥቅምት 31 እስከ ህዳር አንድ በደቡብ ኮሪያ ጂንግጁ ከሚካሄደው የሚያደርገው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ጎን ለጎን ይካሄዳል። ከቻይና ፕሬዚዳንት ዢ ጋር እገናኛለው፣ ረጅም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉ ትራምፕ ቀደም ብለው ተናግረዋል። ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ የአገሪቱን መሪ ሊጄ ማዩንግን ከማግኘት በተጨማሪ ለመሪዎች በሚዘጋጀው የእራት ግብዣ ለመሳተፍ ተዘጋጅተዋል። ትራምፕ ወደ እስያ በሚያደርጉት ጉዞ እውድለት በማሌዥያ በሚካሄደው የደ